የፍቅረኛሞች ቀን ሰርፕራይዝ ላደርግህ እና አብረን እንዳር የሚለውን ጥያቄ ካላሳካለህ ቤትህን አስተካክይ ስጠብቅህ ከጓደኛ ጋር ለማደር ሰክረህ ተቃቅፈህ የመጣኸውን ምሽትን ታስታውሰዋለህ። በር መልስልኛ። እኔስ ያኔ የፍቅረኛን ሰርፕራይዝ ለማድረግ እና ፍቅር አንሶ ለመዳፈፍ እንደሆነ ያሳምንከኝን አንተን ላስደስትክ የቤትህን ቁልፍ አንድ ወስጄ ገብቼ ላስደስትክ ስል ስሜቴን የሰበርከኝን ቀን አንተ ብትረሳው እኔ አልረሳውም። ምክንያቱም የወጋ ቢረሳ የተወጋ አይረሳም። አደራ ክፍል አስራ ሰባት ይህን ብለን ነበር። ካስታውሳችሁ ዛሬም እንደሚከተለው ክፍል 18ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ትጠይቃለሁ። ይህን ቪዲዮ ስትጀምሩት ሼር ላይክ ማድረጋችሁን አትርሱ። ሼር ላይክ እያደረጋችሁ ለምታበረታቶኝ እጅግ በጣም ነው ማመሰግነው። ክብሯና ክብሯት የዚህ ቻን አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኘው የሰው ዘር በሙሉ ሰላማቸው ይብዛል እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ ቆዩ እያልኩ በአክብሮት ትጠይቃለሁ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ህይወቴን የምትቀይረውም ሴት አንቺ ነሽ ያልከኝ ስትል ዶክተሩ ይቅር ቤኝ በቃ ባክሽ አላት። ዲና ድምጿን ቀንሳ ወደ ጆሮ ተንጠራርታ እየተጠጋች እሺ ይቅርታ አርጌ ላአለሁ፣ ግን አዳምና መስግን እድሜ ለሱ ይቅርታን ተምሬያለሁ፣ ተበድሎ ይቅርታ በመጠየቅ ጭምር ግን ታካሜ ክለመሳም ማስገደድክ ያውም እንደ ብድ የሚያፈቅራት አፍቃሪ እንዳላት እያወቅ፣ ቆይ ብትሳምልክ ልትስማት ነበር? አለችው ዶክተሩ በቃሽ፣ አረ ድና። ፈገግ ብላ በማፌት ሳቅ እየሳቀች ምን ነው ስትሰራው ያልከበደክ፣ ስታደርገው ያላስጠላክ፣ ስትፈጽመው ያልዘገነነክ ሰውራህና ስሰመው ዘገነነክ፣ መልስልኛ። ወይስ ሌላኛው ቅሌት ግን ሰው እንዳይሰማው ነው አለችው። ዶክተሩ በቆመችበት ጥሏት ሄደ። ዲና ወደ አዳም ደወለች። ምን ልትለው እንደሆነ ግን አታውቅም። ስትደውል ስልኩ አይነሳም። አዳም ተመስጦ ለዶክተሯ ስለ ህዋን እየነገራት ነበር። ዲና ስትደውል ዘጋው እና ፈገግ ብሎ ጓጉታ መሆን አለበት። በቃ ልሄድ ሲላት ዶክተሪት አይሆንም የጀመርክልኝን ጨርስልኝ አለችው። እሺ ብሎ ተቀመጠ። ምክንያቱም ስለ ህዋን ንገረኝ እየተባለ አለመናገር አይችልም እና ቁጭ አለ። ምን ላይ ነበር ያውቆም ነው አለ። ዶክተሪት ፈጠን ብላ ህዋንን ስትጠብቃትና ስታገኛት ስለሚሰማክ ስሜት ጠይቄ ልትነግሬ ነበር አለችው። አዳምን ፈገግ ብሎ የእጁን ሰዓት እያየ ይውልሽ ዶክተር፣ ከህዋኔ ጋር ከተቀጣጠረን ሁሌም እኔ ቀድሚያት የምደርሰው፣ አንድ ቀን ግን ቀረችብኝ ቆየች። ሳጣራ ጓደኛዋን አማት ወደ ክፍለ ሀገር ሄዳለች አሉኝ። ድንገተኛ ስለሆነ ሳትነግረኝ ነበር ሄደችው። ህዋኔ በጣም ናፍቃኝ ነበር። እሷ ጋር በአንድ ጣሪያ የምኖርበት ቀን ናፈቀኝ። ከዛም ሰዓቴን አተኩሬ እያየሁት ምን አለበት ልክ እንደዚህ ሰዓት አንድ አመቱ ፈጥኖ ወሩ እንደ ደቂቃ፣ ሳምንቱ ደግሞ እንደ ሴኮንድ፣ ቀኑ ደግሞ ከሴኮንድም ፈጣን ቢሆን ልክ እሷን ሳገኛት ደግሞ ሰዓቱ ዘላለም ቢሆንና እኔና እሷ የመጨረሻ የሌላት አለም ብንዞር ብዬ እመኛለሁ። የምፈልገው እሷ ካጠገቤ እንድትሆን ብቻ ነው። አብራኝ ካጠገቤ፣ ከጎኔ እንደምትቀመጥ ብቻ ነው የምመኘው አላት። ዶክተሩን በጣም ጥሩ ሰው ነክ። የምትገርም ሰው ነክ እውነት ለመናገር ዲና ስላንተ ብትነግረኝም፣ እንዲህ ግን አልጠበቅኩም። ማለቴ በጣም እጥፍ ሆኖ ነው የፍቅር ስሜት የተሰማኝ። ለማንኛውም ስለተዋወቅኩ ደስ ብሎኛል። እንደነገርኩ ሴቶች እንክብካቤ፣ ጥሩ አለባበስና መዝናናትን ነው የምንፈልገው። ልቤን አይታ ነው እንድትቀርበኝ የምፈልገው የምትለውን ነገር ተወውና ያልኩህን አድርግ ልቤን አይታ ነው እንድትቀርበኝ የምፈለገው የምትለውን ነገር ትሁና ያልኩን አድርገክ የምትመኛትን ህዋንን ልብክን አይታ የቀረበችክን ህዋንን አምጣት ላጊዝክ ፍቀድልኝ አለችው። እሺ እስቲ እናወራለን አላት። ከዛም እሺ በቃ እንሂድ፣ እኔም ስራ መግቢያ ሰዓት ይደርሷል፣ ብዙ ታካሚዎች እየጠበቁኝ ነው፣ ሰዓቱ ደርሷል አለችና ተያይዘው ወደ ሐኪም ቤቱ ሄዱ። ሐኪም ቤት ሲደርሱ ዲና ከሐኪም ቤቱ ግቢ ወንበሮች ውስጥ አንደኛው ጋር አንገቷን ደፍታ አገኟት። አዳም የሆነ ነገር እንደሆነች ገብቶታል። ዶክተሪቱን ተሰነባብቷት በፍጥነቱ ወደ ሷ ተጠግቶ ዲና አላት። ዲና ሀሳብ ውስጥ እየተዘፈቀ ፊቷን ዘፍዝፋ እንዳቀረቀረች ነው። አልሰማሽኝም? አለ አዳም እጁን እ ትከሻዋ ላይ ጣል አድርጎ ዲና ድንግጥ ብላ አዳም ምጣክ እንዴ አለችና፣ ወንበሩ ላይ እንዲቀመጥ ጠጋ አለችለት። አዳም ቁጭ አለ። ያቀረቀረውን አንገቷን ቀና ስታደርገው አዳም ደነገጠ። ምን ነው ዲና አላት፣ እጁን የዲናን ትካሻ ላይ ጣል ያደረገ። ዲና ከአዳም ምንም ነገር መደበቅ ስላቃታት ከመጀመሪያው እስከ መጨረሻው ያዘነችበት ምክንያት ነገረችው። አዳም ዲናን በቃ ተረጋጊ። ያለፈን ሳይሆን የወደፊትን ህይወትሽን አስቢ። ካለበለዛ ግን ጥሩ አይሆንም። ዶክተሩም ምናልባት ሊቀየር ፈልጎ ሊሆን ይችላል። እስቲ ኔው በያአሁን ሔዋንን እንያትና ልብስሽን እንግዛ አላስና አቅፎ ወደ ሔዋን ሄዱ። ሲደርሱ ሔዋን በዝምታ አልጋዋ ላይ በሀሳብ ተትዳለች። በሩን ዘጋ ሲያደርጉት ከሀሳቧ ነቃች። ምን እያሰብሽ ነው እህቴ? አለቻት ዲና። ሔዋንም በአምቧራቂ ድምጿ ስላንቺና ደሞ አለችና፣ አገጯን ወደ አዳም እየጠቆመች ስለሱ እያሰብኩ አለቻት። ዲና ስለኛ ምን እያሰብሽ አለቻት። ሔዋን ሁለቱንም እያየቻቸው አንቺ ቅድም ለምን እንደዛ እንደሆንሽ ስላልገባኝ ነው ስለ እሱ ደግሞ በጣም የጠፋው ለምን እንደሆነ እና ሁልጊዜ ለምን በስስት እንደሚያኝ። ዲና በተለይ የምታየውን ማመን ነው የከበዳት ዶክተር አዳም ደግሞ ህዋን ህዋን እጅግ በጣም ተውባ ነበር። ያ ሁሌም ተንጨባሮ የምታየው ጸጉሯ ተተኩሶ ረጅም ከገላዋ ጋር እየተጣበቀ እጀ ጉርድ ቀሚስ ለብሳለች ፍላት ጫማ ተጨምታለች ምንም አይነት ሜካፕ ሳታደርግ ውብ ናት። አዳም በበኩሉ ከዚህ ቀደም እንዳየችው አምሮበታል። አዳም በደመቀ ፈገግታ ዲናዬ፣ ደስ ብሎኛል አላት። ወደ ጆሮ አጠጋ ብሎ ዲና ፈገግ ብላ እውነት ነው፣ እንኳን ደስ አለክ አለችው። አዳም ጓደኛውን አየው። እንዴ! እንዴ! እንዴ! ጓደኝ፣ እንዴት ነክ? በስማም አምሮባሃል፣ ባኬ ቢሉ ተጠመጠመበት። ጓደኛውም አለው ልክ አለው። አዳም እንኳን ደህና መጣክ፣ በረራ እንዴት ነበር ሲለው፣ አሪፍ ነበር ስላልተቀበልክ ቅር ቢለኝም ይቺ ቆንጆ ስለተቀበለች ግን ደስ ብሎኛል አለው። ከዛም ተሳሳቁ። አዳም ወደ ዲና ጆሮ ጠጋ አለና እንዴት አየሽ ጓደኝን ሲላት፣ ዲና በጣም ውብ ነው ተንከባክብ ያገባዋለው ልለው ነው አይንን ከሱ መንቀል አልቻልኩም። ስትለው አዳም ሳቃልና እብድ አላት። ህዋን በደመቀና በመብረቀው ድምጿ እናንተ ምንድን ነው የምትሾካሾኩት አለች። ዲና ደንግጣ አይ ምንም እህቴ፣ ዝም ብለን ነው አለቻት። ከዛም ወደ ዶክተር እጇን እየዘረጋች እንኳን ደህና መጡ ዶክተር አለቻቸው። ዶክተሩም ፈገግ ብለው እንኳን ደህና ቆየሽ ዲና፣ ስላገኘዎች ደስ ብሎኛል አሉ። ፈገግ ብለው በሉ እንግባ እየገባችሁ አለ አዳም። ከዛም ተከታትለው ገቡና የሚያምር ሶፋ ላይ ተቀመጡ። አዳምና ሔዋን አንዱ ባለ ሁለት ሶፋ ላይ፣ ዶክተር ነጠላው ሶፋ ላይ፣ ዲና ደግሞ ከአዳም ጓደኛ ጋር ሌላኛው ጥንድ ሶፋ ላይ ተቀመጡ። ሁሉም ደስ ብሏቸዋል። በተለይ የአዳም ደስታ ማንም ሊገምት አይችልም። ግን አዳም የሆነ ነገር አስግቶታል። ይህንን ስሜቱን ግን ደስታ አሸንፎታል። ሁሌም ደስ ሲለው ደስታውን የሚያደፈርሰውና ሲደሰት ጭራሽ የማይወደውን ጌዲዮንን አስታወሰ። የአዳም ስልክ አቃጨለ። ማንን ሊሆን እንደሚችል ገመተ። አየው፣ የማያውቀው ቁጥር ነው። ዘጋው። አሁንም በድጋሜ መጮህ ጀመረ። አዳም አሁንም ስልኩን ዘጋው። ዲና ከአዳም ጓደኛ ጋር የደራ ወሬ ላይ ብትሆንም የአዳምን ሁኔታ ስትከታተለው ስለነበር ወደ አዳም መጣች። ና እስቲ ጠጋ በሉ አለች። ዲና ከተቀመጠች በኋላ ወደ አዳም ጆሮ ጠጋ ተጠግታ ምን ሆነሃል አለችው። አዳም ረዘም ያለ ትንፋሽ ወሰደ። ዲና ግራ ገባት። ቆይ ለምን አትነግረኝም አለችው። ዲናዬ ጎድ ልሆንልሽ ነው አላት። ዲና ብላ! በላ ነገረኝ፣ ብላ አለችው። አዳም ወደ ጆሮ አጠጋ ብሎ የማላውቀው ስልክ እየተደወለ ነው አላት። ዲና እና አንሰዋ። አዳም ኡፍ አለና አልቻልኩም አለ። ዲና ግራ ገባት። ቆይ ለምን አለችው? ያጊውን ቢሆንስ እንዴት? አለች ዲና ድንግጥ ብላ ክው። ፈገግ እያለች የደስታ ጊዜን ጠብቁ እንደሚያጠቃኝ እና ሰላም እንደሚነሳኝ የነገርኩሽን አስታወሽ አላት። ዲና አዎ አዎ አስታወስኩ፣ አለች ቁርጥርጥ ባለ ድምፅ። የአዳም ስልክ አሁን መጮህ ጀመረ። አዳም ስልኩን ከኪሱ አወጣና አሳያት። ዲና ስልኩን ከእጁ መንጭቃ ወደ ውጭ ወጣች ቤቱን ዶክተር ሂዋን የአዳም ጓደኛ እና የቤቱ ሰራተኞች በአንድ እግሩ አቁመውታል። አዳምን ያስተዋለችው ዲና ነበረች። ዲና እና አዳም ሲያወሩ ግን ማንም አላስተዋላቸውም። ዲናም ስትወጣም እንደዛው፣ ዲና ስልኩን ይዛ ቆየች። አዳም ተጨነቀ። ሰዓቱን አየ። አምስት ደቂቃ እያለ አስር ከዛም አስራ ስድስት ዲና በስተመጨረሻ መጣች። ከዛም አዳም አደራ ክፍል 18 ይህን ይመስል ነበረ። በክፍል 19 እስከምንገናኝ ሰናይ ጊዜ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ይህ ዛሬው ትረካ እዚህ ጋር በቃ። በሌላ ፕሮግራም እስከምንገናኝ ቸርም ሁሉ ተመኘውላችሁ ዋይ።